አነ ዓይሻት ረዲ ላሁ ታዓላ አንሃ ቃለት ተላ ረሱሉ ላይ ሰለላሁ ዓለይሂ ወሰለም የአላህ ነቢይ አነበቡ ትላለች ሁወ ለዚ አንዘለ ዓለይከ ልኪታብ አላህ ቁርአንን አውርደዋል። ምንሁ አያቱ ሙህከማት ፍንትው ያሉ ነጋዴ ሊነግድባቸው የማይችል ግልጽ የሆኑ የቁርአን አንቀጾች አሉ። ሁና ኡሙ ልኪታብ አላላህ እነዚህ የቁርአኑ እናት ናቸው አለ።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 እነዚህ እንዳሉ ሆኖ የእሱ ሼክ እንደዚህ ብሏል ከተባለ ብቻ ነው ደስተኛ የሚሆን። ይህ ትልቅ ጥመት ነው። ምሳሌ፣ አሁን ነቢዩ ዓለይሂ ሰላቱ ወሰላም ለአነ ላሁ ልሙሰዊሪን ብለዋል። ፎቶ ቀጭ በሚያደርጉ ሰዎች የአላህ እርግማን ይውረድባቸው ብሎ አሉ ያላህ ነቢ። ኢና አሸደ ናሲ አዛበን የውመል ቅያመት ያልሙሰዊሩን አሉ ነቢዩ። በጣም አዛብ ቅጣት የሚበረታባቸው ሰዎች የቅያማ ቀን ፎቶ የሚያነሱ ሰዎች ናቸው።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 እንትናም እንደዚህ አድርጓል፣ እንትናም እንደዚህ አድርጓል፣ እንትናም እንደዚህ አድርጓል። አሁን የወጣቶች ስራ እንደዚህ ነው ነው። በቃ ያላህ ነቢይ በዚህ ጉዳይ ምን ብሎ አሉ እስኪ ብሎ የሚጠይቅ ውስን ሰው ነው። ያላህ ነቢይ ፎቶ የሚነሳው የሚያነሳው ፎቶ ያለበት ቤት መላኢካ አይገባም ተደርድሮ እያለ የዑለማዎችን ማግራራትና የዑለማዎችን ዘላ ነው የሚፈልገው አብዛኛው ሰው። በዱኒያ ቢሆን ግን ጠንካራው ነጋዴ የተኛው ነው ነው የምንለው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 ሊያደርጉት ይችላሉ። ያደረጉትም አሉ። እነሱ እንደ መስአላ ወይም ደግሞ ደሩራ ነው ብሎ አይቶት ነው የሚያደርጉት። ግን በፍጹም ፎቶ ሀራም ነው አልነሳም፣ መነሳትም ሀራም ነው፣ ፎቶ የሚያነሳ መዝጊድ አታስገቡ፣ መድረዛ አታዝገቡ፣ ፎቶአቸውን አሳልፋችሁ አትስጡ የሚሉት ወደኛ ደግሞ የተሻለ ውዴታ ያላቸው ሰዎች ናቸው። ለምን የአላህ ነብይ የከለከሉትን ነገር ስለራቁ። የተዘፈቁትን እናስፈልጣለን ማለት አይደለም። ስለዚህ ወኸሩ ሙተሻቢሃት ሌሎች የሚመሳሰሉ አሉ።

ይከታተላሉ ቁርአን ላይ ያለ ሙተሻቢ የሆነን ነገር የሚከታተሉ ሰዎችን አላህ እየውቀሳቸዋል ተመልከቱ አሁን ስለ ሂጃብ ወይ ስለ ንቃብ ግልጽ የሆነው መረጃዎች አሉ ቁርአን አዘዋል ሐታ ነቢዩ ሀጅ ላይ ፊት እንዳይሸፈን ጓንት እንዳይለበስ አዘዋሉ ግን ይላሉ ሰሃቦች ሀጅ ላይ ወንዶች ሲመጡብን እንሸፈን ነበረ ወንዶች በሌሉበት ቦታ ደግሞ እንከፍት ነበር ይላሉ ለምን ሀጅ ላይ ፊትን መሸፈን ጓንትን መልበስ አይቻልም ለሴቶች አማ ለወንዶች ሙሉ በሙሉ አውል ቀን ሁለት ነገሮችን ነው የምንለብሰው። ወንዶች በሌሉበት እንከፍታለን፣ ወንዶች ሲኖሩ ደግሞ እንሸፍን ነበር ይላሉ። ቁርአኑ ቀጥታ መጥቶ የሆነ ነገር መጠየቁ እንኳን ብትፈልጉ ከሂጃብ ጀርባ ጠይቋቸው። አላላህ ይሄ ቁርአን እያለ የዑለማን ንግግር ይፈልጋሉ። የሼክ አልባኒ ንግግር በጣም የገረመኝ አንድ ጠንካራ የነበረ ዳዋ ሰለፍያ ላይ የነበረ ልጅ እኔ በፊት ቁርአን ሀዲስን እየቀራው ሀዲስን እየቀራው ዩኒቨርሲቲ ላይ እያለሁ ሴቶቹ እንድቀባ ስለብስ ነበር አለኝ። እሺ ስለው የሼክ አልባኒን ኪታብ ካነበብኩኝ በኋላ ተውኩት። ተውበት አደረግኩ። የነብዩን የነቢዩን ሐዲስ በማን ሻረው? በሼክ አልባኒ ቁርአንና ሐዲስ ስለ ንቃብ እየቀራውና እያስቀራው ንቃብ አስለብስ ነበራል። የሼክ አልባኒን ከሰማው በኋላ ግን ተውኩት አለ። የብኑ ቴምንን ፈተዋ ይዤ የአልባኒን ከሰማው በኋላ ቢል ልዩነት አለው የለው። የነቢዩን ሐዲስና የአላህን ቁርአን በማን መርጆ እያደረገ ነው? በአልባኒ